የዓለም አቀፉ እግር ኳስ ፌዴሬሽኖች ማህበር ፊፋ በአዲስ የውድድር ቅርጽ ማካሄድ በጀመረው የክለቦች ዓለም ዋንጫም ለመጀመሪያ ጊዜ ሰላሳ ሁለት ክለቦች ተሳታፊ ሆነዋል። በምድብ ሶስት ከባየር ሙኒክ ቤኔፊካና ቦካ ጁኒርስ የተደለደለው ኦክላንድ ሲቲ ደግሞ አንደኛው ነው። የኒውዚላንዱ ተወካይ በመጀመሪያው ጨዋታ በባየር ሙኒክ አስር ለዜሮ በሆነ ሰፊ ውጤት ተሸንፏል። ለመሆኑ ከአስር ለዜሮ ሽንፈት ጀርባ ያለው ታሪክ ምንድን ነው? የኦሽኒያው ተወካይ ኦክላንድ ሲቲ ተጫዋቾች መደበኛ ሙያቸው እግር ኳስ አለመሆኑ ደግሞ ግርምትን ፈጥሯል። ከሽያጭ ሰራተኞች እስከ ጸጉር አስተካካዮችን የያዘው የኦክላንድ ሲቲ ተጫዋቾች ስብስብ በዓለም ክለቦች ዋንጫ አስር ግብ የተቆጠረበት የመጀመሪያው ክለብ ለመሆንም ተገዷል። አስር ግቦች የተቆጠረበት ኮነር ትሬሲ የተባለው ግብ ጠባቂ በኒውዚላንድ በሚገኝ አንድ የፋርማሲ ድርጅት ውስጥ ተቀጥሮ የሚሰራ ነው። የ28 ዓመቱ ትሬሲ ጨዋታ ወደሚደረግበት አሜሪካ ለመጓዝ የጉዞ ገንዘብ ለማሰባሰብ ብዙ ፈተናዎች ስራዎችን ማለፉን ይፋ አድርጓል። ከሚሰራበት ድርጅት የዓመት ረፍቱን ተጠቅሞ የወጣው ግብ ጠባቂውም ዓለም ላይ አሉ ከሚባሉ ትልልቅ ክለቦች ጋር የመጫወት እድሉን ለመጠቀም ብዙ ዋጋ መክፈሉንም አሳውቋል። በጨዋታው ምንም እንኳን አስር ግብ ይቆጠርበትም የዓለም ምርጡ ግብ ጠባቂ ከሆነው ማኑኤል ኒዌር ጋር የመገናኘት ልሙ ማሳካቱ ግን ሁሉንም ድካም እንደሚያስረሳው ገልጿል። የአጥቂ ስፍራ ተጫዋቹ አንጎስ ኪልኮሊም በአንድ የቁሳቁስ መሸጫ ውስጥ ስራ አስኪያጅ ሆኖ የሚሰራ ነው። የ29 ዓመቱ ተጫዋችና የሽያጭ ሰራተኛ ሲናገር በአሜሪካ ቆይታው የሚከፈለው ነገር እንደሌለና ብዙ የክለብ አጋሮቹ በገንዘብ እጥረት ምክንያት መቅረታቸውን ይፋ ማድረጉ አነጋጋሪ ሆኗል። ሌላኛው አስገራሚ ነገር ደግሞ ለአሜሪካ ጉዞ እያንዳንዳቸው የሚዋጡት ገንዘብ ከአመታዊ ደሞዛቸው በሁለት እጥፍ የበለጠ መሆኑ ነው። ለእግር ኳስ የተለየ ፍቅር ያለው ሌላኛው ዲን ሀያር የተባ የተባለው የመሀል ተከላካይ አባትና እናቱ የ12 ዓመት ልጅ እያለ በመለያየታቸው ብዙ ዋጋ እንደከፈለ ይናገራል። በነበረው ድንቅ ችሎታ በጃፓን ሊግ የመጫወት እድል ቢያገኝም ቋንቋውንና ባህሉን ባለመልመዱ ወደ ኒውዚላንድ መመለሱን አስታውሷል። በሀገሩ ግን የሚወደውን እግር ኳስ ለመጫወት ምቹ ባለመሆኑ እስካሁን ድረስ እንደሚቆጭም ይፋ አድርጓል። በኒውዚላንድ እግር ኳስ ተጫዋች ከመሆን ይልቅ የልብ ቀዶ ሕክምና ስፔሻሊስት መሆን ይቀላል በማለት በምሬት በዚያች ሀገር ለዘርፉ የተሰጠው ትኩረት ምንም እንዳልሆነም ተናግሯል ተናግረዋል። ይህን የሚለው ተጫዋች በሀገሩ ዲኤስ በተባለ ኩባንያ ውስጥ የጌጣጌጥ ዛፎችን በመሸጥ የሚተዳደር ነው። በተጨማሪም የበሽታ መከላከልና ደህንነት ፕሮግራም ፋውንዴሽን በተባለም ለትርፍ ያልተቋቋመ ድርጅት ውስጥ በአስተባባሪነት እያገለገለም ይገኛል። የቡድኑ አንበል ማሪዮ ኤልቺ በአንድ የኮካኮላ ማከፋፈያ ውስጥ የሽያጭ ሰራተኛ ነው። ለዓለም ክለቦች ዋንጫ ወደ አሜሪካ ለመጓዝ አለቃውን ደጋግሞ ማስፈቀዱንና የዚህ ዓመቱን ሙሉ የዓመት ፈቃዱን መጠየቁን የሚናገረው ኤልቺም በዚህ ዓመት ከዚህ በኋላ ወደ የትም መጓዝ እንደማይችል ይፋ አድርጓል። ከአሰልጣኞቹ ጀምሮ 95 በመቶ የሚሆኑት የቡድኑ አባላት ቋሚ ስራቸው እግር ኳስ ብቻ እንዳልሆነ የሚናገረው አንበሉም ጸጉር አስተካካይ፣ መምህር፣ የሪል ስቴት ወኪል፣ የዩኒቨርሲቲ ተማሪዎችና ሌሎችም እንደሚገኙበት አብራር ቷል። ማሪዮ ኤልቺ ብዙ ሰው ይሄ ቡድን እንዴት እዚህ ደረጃ ደረሰ ብሎ ይጠይቅ ይሆናል እኛ ግን እዚህ የተገኘ ነው ለእግር ኳስ ባለን ፍቅር ብቻ ነው ሲል ተደምጧል። የኦክላንድ ሲቲ ሙሉ ቡድን ዋጋ 1.23 ሚሊዮን ፓውንድ የሚገመት ሲሆን 10 ለ0 ያሸነፈው ባየር ሙኒክ ደግሞ 770 ሚሊዮን ፓውንድ ነው። ይሄ ማለት የጀርመኑ ሻምፒዮን በ700 ጥፍ ኦክላንድ ሲቲን ይበልጣል እንደማለት ነው። በሌላ በኩል የሃሪ ኬን ብቻ አመታዊ ገቢም 18 የኦክላንድ ሲቲን ቡድን የመግዛት አቅም አለው እንደማለት ነው።